ዛሬ ብቅ ብላለች ማለት ነው። እሷ እንዳለችውም ከሆነ የፍቺ ወረቀቱን ቀጥታ እንዳስገባች እና እንደተሳካላትና ባሰበችው መንገድ እየሄደ እንደሆነ ነው የተናገረችው። እንደ ፈለግኩት ሆኗል፣ እንደ አሰብኩት ተሳክቷል፣ ሄዱልኛል፣ ነገሮች በእንደዚህ አይነት ሁኔታ ተጠናቀዋል ማለት ነው። እንግዲህ ይህ ማለት የመጨረሻ ፊርማ ማለት አይደለም። ትዳራቸውን ሙሉ በሙሉ አልፈረሰም፣ ገና ነው። ነገር ግን የፍርድ ቤት ፕሮሰሱ ጀምሯል እንደማለት ነው። ከዚህ በኋላ ብዙ ነገሮች ሊፈጠሩ ይችላሉ። ፍርድ ቤቱ የሽምግልና ጊዜ ሊያዝ ይችላል። የተለያዩ ነገሮች በመሀል ሊፈጠሩ ይችላሉ። ነገር ግን ሩታ አሁን ላይ ወደ ቡታጅራ እሄዳለሁ ብላለች። ሙሉ በሙሉም ዝግጅቷን ጨርሳለች። እንግዲህ ከዚህ ቪዲዮ በኋላ እዛ እንደምናገኛትና ከዛ በኋላ እናቷ ቤት ሆና እንደምትሰራ ነው የገለጸችው፣ ማለት ነው። ይህንን ነገር ከጨረስኩኝ እዚህ ምንም እንደማልሰራና ምንም እንደማልጠብቅም ተናግሬ ነበረ ከዚህ በፊት። ስለዚህ ዛሬ ወደ ፋሚሊዎቼ ጋር ለመሄድ አስቤ ያለሁኝ። እንግዲህ ከትናንትናው የአብርሃም የቅሌት ቪዲዮ በኋላ ብዙዎቻችን በዚህ ትዳር ተስፋ እንደቆረጥን ይታወቃል። ምክንያቱም ምንም አይነት ተስፋ አላሳየንም አብርሃም ያን ጊዜ ሲለምናት እግሯ ላይ ሲወድቅ ተሻሽሏል ብለን ሁላችንም እንግዲህ ለአብርሃም ስንከራከር ነበረ። ይቅርታ አድርጊለት፣ አሁን ተሻሽሏል፣ እየለመነሽ ነው፣ እያለቀሰ ነው። እግርሽ ላይ እንደዚህ እስከሚሆን ወንድ ልጅ ጥሩ አይደለም፣ ላንቺም በኋላ ጸጸት ውስጥ ይከትሻል። ውሳኔው ከአንቺ እንደ መምጣቱ ይሄ ልጅ እየለመነሽ እንደዚህ አይነት ውሳኔ አትወስኚ፣ ፍቺውን የምታይ ስንላት ነበረ በተለይ ጊዜ ሰጥተው እንድታየውና ይህ ልጅ ተሻሽሏል አልተሻሻለም የሚለውን ጊዜ ሰጥተሽ እይ ስንላት ነበረ። ነገር ግን አብርሃም ትናንትና መልሱን ሰጥቶናል ማለት ነው። ምንድነው የሰጠን መልስ? አሁንም የድሮ አብርሃም መሆኑ ባለፈው እየሸነገለን እንደሆነ እያስመሰለ እንደሆነ ነው የተረዳ ነው። በትናንትናው ቪዲዮ ሄርሜላ እንደዛ ራቁቷን መታ ልጁ ላይ እንደዛ ስትሆን ጓደኞቹ ደግሞ ያንን ሁሉ ሴት አፓ ልጁን እንደዚያ ወጥመድ ውስጥ ጥለው ሲጠብቁት አይኑ እያየ ግልጽ እንደሆነ እያየ ለምን ጠራችኋት እያለ ይህ ሁሉ እያለ አንድም እርምጃ ሲወስድ አላያችሁ። አንድም ማለት ነው ትዳሬ በአንቺ ምክንያት አደጋ ውስጥ ነው፣ ለጊዜው ተመለሽ፣ በቃ ተሽሎኛል ብሎ ልጅቷን ማስወጣት ሲገባው፣ ነገር ግን እሱ በተቃራኒው ሄርሜ ተቸገርሽ፣ አስቸገርኩሽ፣ እዚህ ድረስ መልፋት የለብሽም እያለ እንግዲህ ሲሸነግላል ነበር በለመደው አፉ ማለት ነው። ይሄ ደግሞ ልጁ ቆራጥ እንዳልሆነና ደካማ እንደሆነ ለሩታም እንደማይገባ ነው የሚያሳየው። እና የሚስቱን ተቃራኒ ሆኖ ነው ያገኘ ነው በትዳሩ ላይ ያለው አቋም ዝቅተኛ መሆኑን ነው ትዳሩን አይፈልገውም። ሄርሜላ ከትዳሩ በላይ አስፈላጊ ሆና ነው ያገኛት ማለት ነው። ምክንያቱም በላይፍ ውስጥ እንደዚህ ነገሮችን ስታመሰቃቅል እያየ እየተረዳ ምንም አይነት እርምጃ የማይወስድ ሰው ከድንጋይ ተለይቶ አይታይም። ስለዚህ ሩታ አሁን ላይ እየወሰነች ያለችው ውሳኔ ሙሉ በሙሉ ትክክለኛ ነው ማለት እንችላለን ቀድሞውንም ስንከራከር የነበረው እየለማናት ስለነበረ ቢያንስ ከተለወጠ ጊዜ ትስጠው ብለን ነበረ ነገር ግን አሁን ላይ የተረዳነው ሙሉ በሙሉ ሩታ ትክክል እንደሆነች ነው እና በዚሁ ግፊበት ነው የምንለው በቃ መለያየትም ካለባችሁ ትክክለኛ ውሳኔ ነው የወሰንሽው እንደዚህ አይነት ወንድም ላንቺ አይገባም አያስፈልግሽም እንደዚህ ውሳኔ አልባ የሆነ አቋም የሌለው ወንድ፣ እስካሁን ራሱ አብራችሁ እንዴት እንደኖራችሁ እኔ እግዚአብሔር ነው የሚያውቀው። አያስፈልግም፣ በቃ አያስፈልግም። አብርሃም የዋ እንደሆነ እናውቃለን፣ ነገር ግን ለዚህ ትዳር አይመጥን። ልጁ የዋ ሊሆን ይችላል ምንም አያቅም ልንል እንችላለን። ነገሮችን ግን ፈቅዶላቸው ሰዎችን በመሃል አስገብቶ በዚህ ትዳር ውስጥ አስገብቶ እንደፈለጉ እንዲጫወቱበት አድርጓል። ይህን ትዳር ይሄን ቤት ራሱ በራሱ ነው በቃ ያበላሸው ማለት ነው አብርሃም ፈቅዶ ነው ሰው እንዲያበላሸው ሰው እንዲበጠብጥ ያደረገው ራሱ ፈቅዶ ነው ስለዚህ ለዚህ ትዳር አይመጥንም እንደዚህ አይነት ወንድ አያስፈልግም አቋም የሌለው ወንድ በራሱ የማይተማመን ወንድ ውሳኔዎችን ቆፍጠን ብሎ የማይወስን አባወራ ሲንግልነት ለምን የሚያስብል ሰው ነው በቃ አብርሃም ማለት ስለዚህ ለዚህ ትዳር አይመጥንም አያስፈልግም እያልን እንገኛለን በቃ የወሰንሽው ውሳኔ ትክክለኛ ነው። ውስጥሽ የነገረሽ ውሳኔ ትክክለኛ ውሳኔ ነው። ከዚህ በኋላም ይሄ ልጅ ነገሮችን ያስተካክላል ብለን አናስብ። በቃ ምክንያቱም ነገሮች ፈቅዶላቸው ነው እየተደረጉ ያሉት። ጓደኞቹ የሚያደርጉት ነገሮች አብርሃም ፈቅዶላቸው ነው እንጂ ከአብርሃም ቁጥጥር ውጭ አልነበርም። የትናንትናው ፊት ለፊቱ እያሴሩ እያየ እየጠየቃቸው ለምን እንደዚህ ታደርጋላችሁ እያላቸው፣ ነገር ግን እርምጃ ሲወስድ አይታይም። አንድም እርምጃ አልወሰደባቸው። ልጅቷን ለምን መጣሽ እያለ እየፈራ እንደዛ ይታወቃል እኮ ከፊቱ እናያለን እኮ እየፈራ እንደሆነ ያስታውቃል ነገር ግን ልጅቷን አስቀይሞ ማስወጣት አይፈልግም ከዛ ቤት እርምጃ መውሰድ አይፈልግም እሷን ማስቀየም አይፈልግም አንዳንዴ የሚስትነትን ቦታ የወሰደች ነው ይመስለው እንደዛ የእሱ ሰውነት ላይ የሚስትን ባህሪ ስትይዝ ዝም ብሎ የሚመለከታት ሰው ይሄ አባወራ ነው ማለት ይከዳል በተለይ የሚስቱን ቤት የሚያስደፍር ሁለታችሁ የተጋባችሁበትን ቤት ይህ ልጅ የተረገዘበትን ቤት አስደፍሮ አንቺ በሌለሽበት ውሽማውን አምጥቶ አስታሚኝ ማለት ትክክል አይደለም፣ ትክክል አይደለም። ስለዚህ ይሄ የአቋም ሰው አይደለም። ይሄ አይመጥንሽም፣ አብርሃም ለዚህ ትዳር አይመጥንም። አንቺ መስዋዕትነት የከፈልሽውን ያክል ሩቧን አልከፈለም። በተቃራኒው ንፋሶች እንዲገቡ እያበረታታ ነው። ጓደኞቹ እዚህ ትዳር ላይ እንደፈለጉ እንዲፈነጩ እያደረገ ነው። ነገሮችን እንኳን ፊክስ ለማድረግ እንኳን አይሞክርም። በቃ በልመና ብቻ ነገሮች የሚስተካከሉ ይመስሏል። ቃላትን በማሳመር የኔ ፍቅር ምናምን እያለ እነዚህ ቃላቶች አይሰሩም። ያለ ተግባር ተግባሩ ያስፈልጋል። ስንጠብቅ የነበረው ከዛ ቃላቶች በኋላ እኛ ተግባር ነበረ። በቃ ሄርሜላ ላይም ቢሆን ጓደኞቹ ጋር ያለው ግንኙነት ቢሆን ይስተካከላል ብለን ስንጠብቅ ነበረ። ነገር ግን በቃ ልጁ ቆፍጣና አይደለም፣ በራሱ አይተማመንም፣ በይሉንታ የተያዘ ነው። ወጥመድ ውስጥ ያለ ልጅ ነው። ከማጡ ውስጥ የሚወጣ ልጅ አይደለም። ለዚህ ትዳር አይመጥንም ባጭሩ። ስለዚህ ትክክለኛ ውሳኔ ነው። ይህ ፍቺ ትክክለኛ ውሳኔ ነው። አሁን ባለበት ሁኔታ ሄርሜላም ብትሆን በቃ በጓደኞቹ የሰራችው ስራ ሙሉ በሙሉ ተሳክቶላታል ማለት ይቻላል። በቃ ልጅቷ እያንዳንዷን ነገር በተጠና ሁኔታ ነው የምታደርገው። እያንዳንዷን አጋጣሚ ትጠቀምባቸዋለች። ይህን ትዳር ለማፍረስ የማታደርገው ነገር የለም። ኢቭን ጓደኞቹ በቃ የተከፈላቸው ነው የሚመስሉ ገንዘብ ተከፍሏቸው ለእሷ የሚሰሩ ነው የሚመስሉት። የሆነ አጋጣሚ ሲመጣ ክፍተቱን ተጠቅመው ሄርሜላ እንድትገባ በቃ የነዚህ የአብርሃምና የሩታ ትዳር ላይ በቃ ውሃ ለመቸለስ የማያደርጉት ነገር የለም። የሚገርም ማስተር ማይንድ ነው ያላቸው። እንደዚህ አይነት ሴራ ሲያይ አይሰራውም፣ ሞሳድ አይሰራም። እንደዚ አይነት ሴራ በቃ ከባድ ሴራ ነው። ከባድ ካልኩሌሽን ነው፣ የተጠና ካልኩሌሽን ነው። ልጁን በራሳቸው ቁጥጥር ስር አውሎታል። መነቃነቅ እንዳይችል ነው ያደረጉት። ይህ ልጅ ውሳኔ ሊወስን ከነሱ ተቃራኒ ካለ በዚያም በዚህም ብለው ወደ ራሳቸው መስመር ለማምጣት ይጥራሉ፣ ያሳምኑታል። መውጣት አይችልም ከነሱ በራሱ እንዲያስብ አይፈቅዱለትም በፍጹም ለዛ ነው ያቋም ሰው አይደለም ለዚህ ትዳር መፍረስ ዋነኛው መንስኤው አብርሃም ነው የምንለው ኢቭን በቃ ጓደኞቹና ሄር ሚላንም መፍረድ ይከብዳል ምክንያቱም ፈቅዶ በርቱ እያለ እያበረታታ ያለው ራሱ አብርሃም ነው በራሱ ሰውነት ላይ በራሱ ትዳር ላይ ስለዚህ ሴረኛም ከተባለ ራሱ አብርሃም ነው ተወቃሽም ከተባለ ራሱ አብርሃም ነው። ለዚህ ትዳር አይመጥንም። ስለዚህ ይሄ ቪዲዮ አሁን ሩታ እየተቀረጸች ያለችው ቀድሞ የተቀረጸ ቪዲዮ ነው። አሁን እዛ ነው የምትገኘው፣ ቡታ ቡታ ጅራ። ከካሜራ ጀርባ ያሉትን መረጃዎች እንግዲህ ተከታትዬ የምሰጣችሁ ይሆናል። እዛ የሚፈጠሩ ነገሮች ሊኖሩ ይችላሉ። ምክንያቱም አብርሃምም እዛ እንዳለ ነግሬያቸዋለሁ። ከዚህ በፊት በተለይ ባለፈው ቪዲዮ ከዛ አልቤርጎ እንደተቀረጸ ነግሬያቸዋለሁ። አዳዲስ ነገሮች ይፈጠራሉ ብዬ እገምታለሁ። ምክንያቱም አንድ ቦታ ነው ያሉት፣ የሆነ ነገሮች መፈጠራቸው አይቀርም። ስለዚህ ተከታትዬ የማቀርብላችሁ ይሆናል። ብዙ ሰዎችም አሉ ተከታትሎ እንደዚ አይነት መረጃ ከካሜራ ጀርባ የሚሰጡ እነሱንም ላበረታታ እወዳለሁ። ብዙ ሚስጥሮችን ከዚህ በፊት ስናጋልጥ ነበረ። አሁንም እንቀጥልበታለን። አሁን ላይ ባለው በቪዲዮ ሁኔታ ግን በቃ ፍቺውን እንደግፋለን ከሩታ ጎን መሆናችንን መግለጽ አለብን። ሩታ ገፊበት ነው የምንለው። አሁንም ፕሮሰሱን አስጀምሬያለሁ ብላለች በዚሁ ትቀጥል ነው የምንለው። እንግዲህ አብርሃም፣ በቃ ነገሮች ሁሉ ያበቁ ነው የሚመስለው፣ የተቆረጡ ነው የሚመስሉት ምክንያቱም ይሄን ደግሞ ትናንትና አሳይተኸናል። ስንጠብቀው የነበረውን መልስ ነው የመለስክልን። ይሄው አልተሻሻልኩም፣ የድሮ አብርሃም ነኝ፣ እኔም የምፈልገው ከኤርሜላ ጋ ነው ብለህናል። ስለዚህ ኤርሜላ ታዋጣ ነው የምንለው። ከዚህ በኋላ ግን ሩታ ጫፍ ጋር አትድረስ ነው የምንለው። ሩታንም ተዋት፣ አታሰቃያት ነው የምንለው። ለአንዴና ለመጨረሻ ጊዜ ፊርማ ላይ እንገናኛለን ማለት ነው። ሽማግሌዎች በዚህ መሀል ሊገቡ ይችላሉ። በተለይ ባለፈው እንዳልኳችሁ የመስቀል ቀን የአብርሃም ቤተሰቦች ሽምግልና እየተዘጋጁ እንደሆነ መረጃ ሰጥቻችኋለሁ። ከዚህም ከፍቺው ጋር ተያይዞ ፍርድ ቤቱ የሽምግልና ጊዜ መስጠቱ ስለማይቀር እንግዲህ ሩታ ደግሞ ያን ጊዜ የሚፈጠሩትን ነገሮች አይታ ሀሳቧን የምታሳውቀን ይሆናል ማለት ነው። ነገሮች ሊለወጡ ይችላሉ ወይም ደግሞ አሁን ባለው ሁኔታ ሊቀጥሉ ይችላሉ ማለት ነው። ነገር ግን አሁን ላይ ፍቺው ይደረግ ነው የምንለው ፍቺው ያስፈልጋል ነው የምንለው። አብርሃም ለዚህ ትዳር አይመጥንም እያለን እንገኛለን። አብርሃም አስመሳይ ነው፣ እያስመሰለም ይገኛል እያለን ነው። አብርሃም የአቋም ሰው አይደለም እያለን ነው። ቀድሞም ነገሮችን ቀልድ መስሎ ሲያደርጉት የነበሩ ጥፋቶች አሁንም እየደገማቸው ነው፣ አሁንም እየቀለደ ነው ያሉ። ትዳሩ ላይ ምንም አይነት ለውጥ አልታየም በአብርሃም በኩል አሁንም በቃላት ለመሸወድ እየሞከረ ነው። ስለዚህ ይሄ ትዳር ፍቺ ያስፈልገዋል፣ ሩታም ለአንዴና ለመጨረሻ ጊዜ ትገላገለዋለች ብለን እናስባለን። መልካሙን ሁሉ እንመኝላችኋለን። እንግዲህ ጤነኛ የሆነ ልጅም ይስጣችሁ ነው የምንለው። በሰላምን ለማቀፍ ያብቃሽ ነው የምንለው። ሩታችን ሁሉ ሰላም ይሁንልሽ። ቤተሰቦቼ ሰላም ለእናንተ ይሁን። በያላችሁበት ሰላም ሁኑልኝ። መልካም ዓመት በዓል ይሁንላችሁ። ደህና ሁኑልኝ።